ችን ላይ ቅዱስ ማርቆስ አንበሳ ነው አለ። እንግዲህ ሁለት ክንፍ ያለው በአንበሳ ይመሰላል እጅግ በጣም ጠንካራ ጣዖት አምላኪዎችን የማይፈራ እዚሁ ጎረቤታችን ግብጽ በመምጣት ብትንትናቸውን አጥፍቷቸዋል። እንግዲህ ይሄ ጣዖት አምላኪዎችን ጭምር የእግዚአብሔርን ቃል በመናገር ስለ ክርስቶስ በመመስከር ስለ ጌታችን መድኃኒታችን በድፍረት በመመስከር እንደ አንበሳ እያገሳ አንበሳ የሆኑ የይሁዳ ከይሁዳ ነገድ የወጣውን እውነተኛ የሆነውን ክርስቶስን በመስበክ እንግዲህ አስተምሯልና ቅዱስ ማርቆስ በአንበሳ ገጽ ይመሰላል ማለት ነው። ከአስራ ሁለቱ ሐዋርያት መካከል አንዱ አይደለም ቅዱስ ማርቆስ። አስራ ሁለቱ ሐዋርያቶች ውስጥ አይመደብም። ከሰባ ሁለቱ አርድት መካከል አንዱ ነው እና ይሄ ቅዱስ ማርቆስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጽፍበት ሰዓት ላይ የነበረው ሮም ከተማ ነው። ሮም በነበረበት በዚህ በስልሳ ሁለት ከስልሳ ሁለት እስከ ስልሳ አራት ባለው ዓመተ ምሕረት ውስጥ ከክርስቶስ እርገት በኋላ ከሰላሳ ሶስት ዓመት በኋላ ነው ይህንን እየጻፈ የነበረው። ይህን በሚጽፍበት ሰዓት ላይ አባቱ ቅዱስ ጴጥሮስ ተዘግዝቆ የተሰቀለው፣ እንዲሁም ደግሞ አባታችን ቅዱስ ጳውሎስ እሱ ደግሞ አንገቱን ተሰይፎ የተገደለው ወይም ደግሞ ሰማዕት የሆነው ሁለቱን ሐዋርያት ያገለግል የነበረ ቅዱስ ጳውሎስ ማታ ማታ ድንኳን ይሰፋና ቅዱስ ማርቆስ ቀን ቀን ላይ ሄዶ ድንኳን ይሸጥና ከዚ ወደ ደግሞ ማታ ማታ ደግሞ ወንጌል ይጽፍልን ነበረ። ቅዱስ ጴጥሮስ ደግሞ ቅዱስ ማርቆስን ይልከው ነበር። ስለዚህ ለሁለቱም ይላላኪ ነበረ። ቅዱስ ጴጥሮስም ሊገደል እንደሆነ አውቆ በሮም ውስጥ ተቀምጦ መልእክታትን የሚጽፍ በነበረበት ሰዓት፣ ቅዱስ ጳውሎስም የመጨረሻው ዘመን እንደደረሰ የቁም እስረኛ ሆኖ ሮም ውስጥ ታስሮ በነበረበት ሰዓት ለተለያዩ ሀገራቶች መልእክት በሚጽፍበት በዚህ ሰዓት ቅዱስ ማርቆስ ለእነዚህ ለሁለቱ አባቶች በጽናት ያገለገለና ወገቡን ታጥቆ ወንጌል ይሰብክ የነበረ ታላቅ የነበረ መምህራችን ነው እና የቅዱስ ማርቆስ በረከቱ በሁላችን ላይ ይደር በሁላችን ላይ ይረፍብን። እግዚአብሔር አምላክ እውነተኛውን ትምህርት እንድንማር ይርዳን። ሰላሳ ደቂቃዎችን ተምረን እንግዲህ ወደ መርሃ ግብሩ እንቀጥላለን ማለት ነው። ሰላሳ ደቂቃዎች እንማራለን። ግልጽ ነው አደለ? ዲያቆንዬ፣ ይ አዎ፣ በደንብ በደንብ በደንብ። ይህ ነው የሚያስፈልገው። እንግዲህ ቃለ እግዚአብሔር ለሁላችንም አስፈላጊ ስለሆነ በደንብ እንማራለን። ወንድማችን መልካም፣ እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን፣ አራቱን ሐዋርያት ከመረጠ በኋላ ቅፍርናው ወደምትባል ከተማ ሄደ ይለናል ቅዱስ ማርቆስ ቁጥር ቁጥር 21 ላይ ወደ ቅፍርናሆን በሄደ ጊዜ ወዲያው በሰንበት ወደ ምኩራብ ገብቶ ያስተምራቸው ጀመረ። ሰንበት የሚላት እሁድን ሳትሆን ቅዳሜ ነው። የመጀመሪያዋን የመጀመሪያ የአይሁድ ሰንበት ቅዳሜ ትባላለች። አዲሲቷ ሰንበት ወይም እ እሁድ የምንላት ሰንበት ክርስቶስ የማይሞቁት አምላክ በስጋ ሞቶ በመቃብር ካደረ በኋላ የትንሣኤዋ ቀን ለሰው ልጆች ሁሉ ትንሣኤ የሰጠባት ታላቋ ቀን እሁድ የክርስቲያኖች ምንድን ነው የምትባለው ሰንበት ተብላ ትጠራለች። ስለዚህ እዚህ ጋር ሰንበት የሚላት ቅዳሜን ነው። ትምህርቱን አደነቁ፣ እንደ ጸሐፍቶቻቸው ያይደለ እንደ ባለሥልጣናት ያስተምራቸው ነበረ አለ ቅዱስ ማርቆስ። በዚህም ጊዜ በምኩራባቸው ውስጥ ክፉ ጋኔል ያደረበት ሰው ነበረ፣ በጣም አደገኛ አጋንንት ያደረበት። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋ መጥተሃልን? የእግዚአብሔር ቅዱስ ሆይ አንተ ማን እንደሆን ካውቃለሁ ብሎ አጋንንቱ መጥቶ ጀመረ። ገና ክርስቶስን ሲያዩ ጌታችን ኢየሱስ እንደ ዘመኑ አጥማቂዎች ማነህ? የት ነው ያዝከው? ከየት ነው የመጣኸው? እስኪ ተናዘ ስንት ዓመት ሆነ? ቁመት የት ነው? ስንት ናችሁ? ምናምን የሚል ጥያቄ አልጠየቀውም። ምስክርነቱ የውሸት እንደሆነ የሚያውቅ እግዚአብሔር አምላክ ምን አለው? ዝም በልና ከእርሱ ውጣ ብሎ ተናገረው። ዝም ብለህ ውጣ። ካሜራ አምጡ፣ መዝገብ ያዙ፣ ምስክርነት ስጡ፣ እልል በሉ የለም። ውጣ። ለምን እግዚአብሔር ከፈጠረው ከሰው አካል ውስጥ እንዲወጣ? በዝምታ መውጣት ስላለበት ይቀበል ና ከእርሱ ውጣ ብሎ ገሰሰው። ያ ክፉ ጋኔንም አንፈራገጠውና በታላቅ ጩኸት ጮሆ ከእርሱ ወጣ። ሁሉም እዛ የነበሩት አደነቁ። እርስ በእርሳቸውም ይህ አዲስ ትምህርት ምንድን ነው ተባባሉ። እርኩስ አጋንንትን ውጡ ብሎ ሲላቸው፣ እነርሱም ይታዘዙታል ተባባሉ። ውጡ ሲላቸው እንዴት ወጡ፣ ሲያዩት፣ እንዴት ደነቀ፣ እንዴት ፈሩት። ማን ስለሆነ ነው ይህ አዲስ ትምህርት ከየት ነው የመጣብን ብለው ተደነቁ። ዝናው በገሊላ አውራጃዎች ሁሉ ተሰማ። ከዚያ ወዲያ ወዲያው ከሙኩራ ቦቶ ከያዕቆብና ከዮሐንስ ጋር ወደ ስሞንና ወደ እንድሪያስ ስሞንና እንድሪያስ ማለት እንግዲህ ታውቋቸዋላችሁ እጅግ በጣም ስሞን ማለት ጴጥሮስ ማለት ነው። እንድሪያስ ማለት ወንድሙ ነው። ስለዚህ ወደ ስሞንና ወደ እንድሪያስ ቤት ገባ። የስሞን አማትን በንዳድ ታማ ነበረ። ንዳድ ማለት ሰውነትን የሚያቆስል ሕመም ታማ ነበረ። ስለ እርሷ ነገሩት። ወደ እርሷም ገብቶ እጇን ይዟት አስነሳት። ያን ጊዜም ንዳዷ ተዋት፣ ተነስታም አገለገለችዋለ። በጣም የሚደንቅ ነገር ልንገራችሁ ጌታችን ተከትሎ የመጣው ማንን ነው እነ ስምኦንን አደለ ሱራ እነ ስምኦንን ነው ተከትሎ የመጣው ዛሬ አንተ ቤት የመጣ ነው ማንን ብለን ነው ሁላችንም ቅዱስ ሚካኤልን ብለን የመጣ ነው ጌታችን ኢየሱስ ክርስቶስ ማንን ብሎ መጣ ስምኦንን ብሎ መጣ ሐዋርያቱን ተከትሎ ወደ እነሱ ቤት ገባ ማን የቤት የዓለማት ሁሉ አምላክ ማን መጣ የስምኦን ቤት ገባ ስምኦን ቤት ሲገባ ግን በህመም የነበረ ሴት በእነ ስምኦን ምክንያት የመጣውን ክርስቶስን አጊንታ ምን አለች ቅዱሳንን በቤታችን ማገልገላችን በረከት ይሄ ብቻ አይደለም ቀጠለ ብዙ በሽተኞች በመሸ ጊዜ ፀሀይ ገብቶ በመሸ ጊዜ ድቡያን ጋር እንዳደሩባቸው ሁሉ ወደ እርሱ አመጧቸው ወደ ማን ወደ ስምዖን ቤት እረ አለምን ሁሉ የሚያድን ፈውስ የሰጠ እነ ስምዖን ቤት አለ እያሉ ምን አሉ ተከትለው መጡ ማን እዛ ቤት ስላለ ጌታችን ኢየሱስ ክርስቶስ እዛ ቤት ውስጥ ስላለ ምን ብለው መጡ? ሁሉም እነ ስሞን ቤት እንሂድ እያሉ መጡ። የከተማይቱ ሰዎች ሁሉ በማን ደጅ ተሰብስበው ቆሙ ይላል። በስሞን ቤት ደጅ ተሰብስበው ቆሙ። በልዩ ልዩ ደዌ የታመሙት ብዙዎችን ምን አለ? ጌታቸው ኢየሱስ ክርስቶስ ፈወሳቸው። ዛሬ ሚካኤል ቤት ብንሄድ፣ ዛሬ ቀኑ ሙሉ ሚካኤል ደጃፋ ስንሰበሰብ የነበረው ስያሜው ቤተክርስቲያኑ የሚካኤል ይሁን እንጂ በውስጡ የሚመለከው ማነው እግዚአብሔር አምላክ። ስለዚህ ሚካኤልን ብሎ የሚመጣ ማንን ያገኛል? ክርስቶስን ያገኛል። ጴጥሮስን ብሎ የሚመጣ ማንን ያገኛል? ክርስቶስን ያገኛል። እናታችን ቅድስት አርሴማን ያያት ማንን ያገኛል? ክርስቶስን ያገኛል። ቅዱሳንን የተከተለ ቅዱሳንን ፍለገ የመጣ ሁሉ ማንን ያገኛል? ክርስቶስን ያገኛል። ስለዚህ እነዚህ ሁሉ ድውያን ዛሬ ማንን ብለው ነው የመጡት? እዚህ ስምዖን ቤት ውስጥ ዓለምን የሚያድን ክርስቶስ አለ ብለው የማንን ደጃፍ ነው ያንቋጉት? የክርስቶስን ቤት ነው እንዲያንቋጉት አይደለም እኮ ይህ የስምዖንን በር አንኳኩ። ክርስቶስም በስምዖን ቤት ውስጥ የነበረው እኔም በምኩራብ ነው እንጂ የምታገኙን ምን ልትሆኑ ስምዖን ቤት መጣችሁ አላላቸው። ወጣና ሁሉንም ፈወሳቸው። ሁሉንም ምን አለ ፈወሳቸው። ብዙዎች አጋንንትንም አወጣ። እርሱም ክርስቶስ እንደሆነ አውቀዋልና እንዲናገሩ ግን አልፈቀደላቸውም። ለምን? ጊዜው አልደረሰምን እውነተኛ አምላክ መሆኑ ለዓለም የሚሰበክበት ጊዜ አልደረሰምና በጠዋትም እጅግ ማልዶ ተነሳ፣ ወጥቶ ወደ ምድረበዳ ሄደ፣ በዚያም ጸለየ። ስምዖንና አብሮት የነበሩት ሁሉ ተከተሉት። ባገኙትም ጊዜ እረ፣ በጣም ብዙ የሆነ ሕዝብ ይፈልገሃል አሉት። እርሱም ተነሱ፣ ወደ ሌሎች መንደሮች እንሂድ፣ በዚያ እሰብክ ዘንድ ስለዚህ መጥቻለሁና አላቸው። ለአንድ ቦታ ብቻ ሳይሆን በሁሉ ቦታ እሰብክ ዘንድ አለኝ ብሏቸው ወጣ። በገሊላ ሁሉ በየምኩራቡ ተዘዋውሮ አስተማረ፣ አጋንንትንም ያወጣ ነበር። ለምጻም ሰው ወደ እርሱ መጣ ለምጽ የመጣው ሰው ወደ ማን መጣ ወደ ክርስቶስ መጣ ተንበርክኮም አቤቱ ተንበርክኮ አቤቱ ከወደድክስ ታነጻኝ ትችላለህን ብሎ ለመነው በነገራችን ላይ ቤተክርስቲያን ስንሄድ የምንለምንበት አለማመን መልክ ሊኖረው ይገባል? ምን እንጠይቀው ነው ይሄን ምንድነው አካሄዳችን ሀብት ነው ንብረት ጥያቄ ነው ምንድነው ልንጠይቅ ይሄድን ያለ ነው ይሄ ሰው ግን ምን አለ አዳኝ እንደሆነ የሚያድን እንደሆነ ስላወቀ በእምነት መጥቷል። በእምነት መምጣት ብቻ ግን አይደለም። እፊቱ ተንበረከከና ልታድነኝ የምትወድ ከሆነ አንጻኝ ብሎ ለመነው። እግዚአብሔር አምላክ የፈቀደው ነው የሚሆነው። አለመፍቀድም መፍቀድም የባህሪው ስለሆነ ማንም ማስገደድ ስለማይችል ስለዚህ ልታድነኝ ትችላለህ ብሎ ለመነው። ጌታችን ኢየሱስም ምን አለ ይላል ራራለት ራራለት። እግዚአብሔር አምላክ እኛ ከልብ እንጠይቀው እንጂ ሱራፌ በእድሜ ዘመናችሁ ሁሉ የቸገረን እግዚአብሔር አምላክ ይሞላ። እኛ እንራር፣ የሚያራራ ቃል ከልባችን እናውጣ። የምናምነውን አምላክ እንመነው። ደጋፊ አያስፈልገንም፣ አጨብጫቢ አያስፈልገንም። እኔ አለሁልን የሚል ሰው ያስፈልገን ከሁሉ በላይ የሚሆን እግዚአብሔር አምላክ እንዳለ ካወቀን፣ እፊቱ ከተደፋን፣ እግዚአብሔር አምላክ ሁሉ ነገር ስለሚሞላ፣ ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? ራራለት እጁንም ዘርግቶ ዳሰሰው። እጁን ዘርግቶ ምን አለው? ዳሰሰው። አፍ እፈቅድልሃለው። ምን አለው? እፈቅድልሃለው፣ ንጻ አለው። ይህን በተናገረ ጊዜ ለምጹ ፈጥኖ ለቀቀውና ነጻ ለምጹን ያነጻው አለማትን የፈጠረ አምላክ ነው። ይህ ሰው የተንበረከከው እግዚአብሔር አምላክ ፊት ነው። ከበሽታው ድኗል። ነገር ግን መክሮ አሰናበተው። ስ ምን አለ? ካዳንን በኋላ ይመክረናል። ልጄ በመጠበቂያው ዛሬ በዳንክበት ቦታ እጠብቀሃል። ትናንትና ጎሎ ነበረ፣ ዛሬ ሞልት ችላለሁ ትመጣለ። ትናንትና በነበርክበት ሰዓት የለመንከውን ዛሬ ሀብታም ስትሆን ትመጣለ። ትናንትና በደጁ ነጭ ነጠላን አዘግዝቀክ እያለቀስክ የመጣኸውን ለቅሶ ዛሬ በእልልታ ትደግመዋለክ። ትናንትና በመከራ ውስጥ የነበርከው ያን ሁሉ መከራ ያሳለፈል እግዚአብሔር ፊት ተመልሰ ትመጣለክ። የማትመጣ ከሆነ መክሮክ እንደ ጠፋው ልጅ ትሆናለ። ከመጣን በረከት ነው። ሱራ ትናንት ህፃን ሆነክ የለመንከው ልመና ዛሬ ትለምናለህ። ነው ጥያቄ። ትናንትና ማንም ባልነበረህ ዘመን ዛሬ በቤቱ ስትገኝ በዛ ንጽህና ትለምናለህ። ትናንትና ቅዳሴ ለማስቀደስ ድቁና ለማግኘት የተመኘው ምኞት ልክ ዲያቆን ስትሆን ደግሞ በቤት ውስጥ በንጹ ልቦና በንጹ ሊና ታገለግላለህ። አዳም ትናንት የዘመርከውን ዝማሬ በንጹ ልቦና ትዘምራለህ። ሳሚዬ ትናንትና የነበረው ሞራል በቤተ ክርስቲያን ውስጥ ዛሬ አለው በቀይ ነው የሚታየው። የሰው አድናቆት የሰው ሰብስክራይብ ማድረግ የሰዎች ፎሎወር የሰዎች አድናቆት የሰዎች ላይክ ማድረግ የሰዎች ማጨብጨብ ዋጋ ቢስ ነው። እውነተኛ የሆነ ጌታ ከኛ ጋር ካለ በሺዎች መካከል ደምቀን የምንታይ ወርቆች እንሆናለን። ሐዋርያት አስራ ሁለት ሆኖ አለምን ከቧታል። እስካሁን ድረስ የምንመሰክረው ቃል በአስራ ሁለቱ ብቻ የተሰበከ ነው። ለዚህ ሁሉ አለም ብቻችን ሆነን ከእግዚአብሔር ጋር ሆንን ሺዎች እልፎች ነን። ሰዎችን አንታዘብ። ሰዎች አላገዙንም። ማንበል የሚያግዝ የማይተው የሚደግፍ እውነተኛ አምላክ ከኛ ጋር አለ። እግዚአብሔር አምላክ ካለን የተሰደድን፣ የተጨነቀን፣ የጎደለብን ሁሉ ይሞላልናል። እግዚአብሔር አንድ ቃል እዚህ ጋር ተናገረ። ለማንም እንዳትናገር ወቃበ ነገር ግን ሂድና ራስን ለካ ማስመምር። እውነተኛው ባለቤት አድኖት ሂድና ደግሞ ራስን ለካ እናሳይ። ለምን መንጻት አለብና የእግዚአብሔር አገልጋዮች ምን ማለት ስላለብን ማክበር፣ ስላለብን መገዛት፣ ስላለብን ሂድና ራስህን ለካህን አስመርመር። ማን ያለው ባለቤቱ። ቢያስመረምሩ ዞሮ እግዚአብሔር ጋር ነው የሚመጣው። ቃል ማረው ነው የሚሉት። ለምን ስንል ከህግ በታች ስለነበረ ክርስቶስ ራሱ ለሙሴ ህግ ይገዛ ስለነበረ፣ ማንም ሰው ቢድን ነገር ግን ከእግዚአብሔር ዘንድ የምሕረት ቃል ለማግኘት በካህኑ ፊት ምን ማቅረብ አለበት? መስዋዕት በጊዞ መሄድ አለበት። ቤተ መቅደሱ ደም ማፍሰስ አለበት። አሁንስ ግን የትኛውም ሰው ከታመመው ነገር ቢፈወስ ዛሬ ወደ ቤተ መቅደሱ ሄዶ እውነተኛ የሆነውን የአዲስ ኪዳን መስዋዕታችን ክርስቶስን ስጋና ደም በልቶ ነው መምጣት ያለበት። ስንድን ወደ ክርስቶስ ቅዱስ ስጋና ደም ከአጢአታችን ስንነጻ ወደ ክርስቶስ ስጋና ደም መሄድ እንዳለብን ነገረን። የአዲስ ኪዳን መስዋዕታችን ራሱ ስለሆነ ስለዚህ ሂድና ራስን ለጋን አስመርምር፣ ምስክርም ሊሆንባቸው ሙሴ እንዳዘዘ ስለ መንጻት መባህን አቅርብ አለው። ስለ መንጻት መንበር መባ አቅርብ። ዛሬ ስንድን መባ ይዘን እንመጣለን። ዛሬ ስንፈወስ መባ ይዘን እንሄዳለን። ዛሬ እግዚአብሔር አምላክ በብዙ ወዶን ከሰዎች ላይ ከፍ ሲያደረገን ከፍ ያረከኝ አምላኬ ሆይ ዘላለም ከኔ ጋር ስላለህ አመሰግናለሁ ብለን ንጹህ መስዋዕት ይዘን እንሄዳለን ወይስ? የታይታ ወይስ ንጹህ መስዋዕት ራሳችንም ማየት አለብን። እነዚህን ካሟላንስ እልፍ አይላፋት ባሉበት ብቻችንን ቆመን እልፍነ ረዳት አያስፈልገንም። የሚያጨበጭብ ልንሱ አያስፈልገንም። ሙገሳ አያስፈልገንም። እውነተኛ ወዳኛ ከኛ ጋር አለ። አስፈሪነን የምንሆነው። እርሱ ግን በወጣ ጊዜ እጅግ ይሰብክ ጀመረ፣ ዝናው ወጣና ተገለጠ። በግልጥም ወደ ከተማ መግባት ተሳነው። ነገር ግን በምድረ በዳ በውጭ ነበረ፣ ከየስፍራ ሁሉ ወደ እርሱ ይመጡ ነበረ በማለት የቅዱስ ማርቆስ ወንጌል ምዕራፍ አንድ እዚህ ጋር ይጠናቀቃል ማለት ነው። ሰዓት ላለመውሰድ ምዕራፍ ሁለትን ነገ በተረጋጋ መልኩ እንቀጥላለን። የቅዱስ ማርቆስ በረከቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥበቃው የክርስቶስ እኛን መጠበቅ፣ እኛን ይቅር ማለት፣ እኛን የመማር አንደበታችን ላይ ኃይልን፣ ስልጣንን የመስጠት እንግዲህ በረከት አያሳጣን፣ አያጉድልብን። እንደ ኃጢአታችን እንደ በደላችን ሳይሆን እንደ ምሕረቱ እንደ አባትነቱ እኛን እንደመውደዱ እንደዚህ እንድንሰባሰብ ያደረገን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድሞቼ እህቶቼ፣ ይህን የሕይወት ቃል የሰማን ሁሉ እግዚአብሔር አምላክ ከዘላለማዊ የሕይወት ቃል አያውድለን። ወስብሐት ለእግዚአብሔር ወላዲቱ ድንግል ለመስቀሉ ክብር። ይቆያል።